አይደለም ሰባት እና ስምንት አመልቀመት ይቀርና ሰባት ሰዓት አልቀመጥልሽ ነው ሰባት ሰዓት አልቀመጥም። ካሁን በኋላ አገባለሁ። እንደውም ወደ እዛ ወደ ምን ራሱ ትኬት ቆርጬ ሳምንት ምናምን ነገር ምናምን አልቆይም። እንደውም እኔ እ ሱመኛም ሱመያም አይፈራም ምንም ማንም አይፈራም። አንተ ልግባ ወሰንኩት ሮዛ አሁን እውነቱን ልንገርሽ፣ አንቺ ከአንድም ሁለቴ ሶስቴ ጠይቄሽ ብዙ ሴቶች እያሉ አንቺንም የመረጥኩት ተመልካቾቹ ስለወደዱ፣ ሁሉም ሰው አግባ ስላሉ፣ እች ልጅ አይነም ሊሆን ይችላል ብዬም ተመልሼ ድጋሜም ደጋግሜም ከካሜራ ጀርባም ብዙ ጊዜ ለምኜ ጠይቄሻለሁ። እንገባ ብለሽ እራስሽ ትወስኛለሽ፣ እራስሽ መልሰሽ ታፈርሻለሽ። ሮዛ ወይኔ አሰላም አሌይኩም ራሕማቱላሂ ወበረካቱ። ሰላም ሰላም ውድ ቤተሰብ እንዴት ናችሁ? ባላችሁበት በሰላማችሁ ብዙ ዝት ይበልልኝ። እንግዲህ ዛሬም በአዲስ ቪዲዮ መጥቼላችሁ አለው እና ሮዚ ተመልሳ ተመለሰች ማለት ነው። ከባሌ ሮቤ ሰኢድም ከየመን ተመልሶ አዳማ ላይ ተገናኝተዋል ማለት ነው። ሶማይ ሮዛና ሰኢድ እና ሮዛ ያለፈው ነገር ሁሉ ተውልኝና ቅርታ አርግልኝና በድዬ አለው አውቃለሁ እና ሱማያንም አልሰማትም። አሁን ብታለቅስ እንኳን እንኳን ማልቀስ ተውና፣ ለምን እሷ ደም አታለቅስም? ካወዲ ሱማያንም አልፈራም፣ ምንም አልቀየረም፣ አግባኝ። በጣም ደሞ አንተ ማሳዘንከኝ ከፍቶኛል። ስለአንተ በቃ ሱማያ ባለፈው እንደዛ ስታረግን። ልጆችህን አሳይሃለሁ እና ብላ መጀመሪያ በጣም ደስ ብሎኝ ነበር። ከዛ እሷ እንደዛ ስታደርግ በጣም ነው ያሳዘንከኝ። ስለዚህ አሁን በቃ ሀሳቤን ቀይሬያለሁ። አስቤበት አውርጄ ወጥቼ መጥቼ አለው። ስለዚህ አግባኝ፣ እንጋባ እያለች ነው ማለት ነው ሮዚ። ስለ ሱመያም ሰኢድ እንኳን ሰባት አመት፣ ሰባት ሰዓት አልጠብቅልሽም አሁን እንደውም አሁን አግብቼ ጨረሸ ነው ሚዲያ ላይ የማመጣት እንጂ አላመጣትም። እንደዚህ ነው የምትፈልጊው እንደዚህ ስለሆነ ስለዚህ አግብቼ ነው ማመጣው። እንታያያለን፣ አላህ ውስጥ ካስገባሽኝ እንደውም እንታያያለን ብሏል ሰኢድ። እንግዲህ መፍቱ ነው ያግባ እንግዲህ። እሷ ወደ ሰኢድ መመለስ አልፈለገችም። እኔ ካላገባው አንተ አታገባም። ያኔ በቃ ወደ ሰኢድ የምትመለስበት ምክንያት የለም። እሷ እኮ አሁን በቃ ሲጀመር ሶማያ በደንብ ሰኢድን አትፈልግም ማለት ነው። ዝም ብላ እንደዚህ እየተጫወተችበት ነው እንጂ አውቃ እሷ አሁን አላማዋ ሲጀመር ሌላ ባል ማግባት ነው። እሷ ትንሽ አሁን ልጆቿ አደግ ሲሉ ጡት መጠባ የምትለውንም ትንሽ ከፍ ካለችላት ሌላ ባል እየፈለገች እየተመኘች ነው እንጂ ሰኢድን እመለሳለሁ የሚል ሀሳብ የላትም ሶማያ። ሰኢድ ግን አልገባውም እንጂ ልጆች ከሆኑ ልጆች እናታቸው ጋር ናቸው ያሉት። ምንም አይሆንም ያድጋሉ፣ ካደጉ ይመጣሉ። ባለበት ቦታ ደግሞ ሰላም ይሁንለት ይሁንላቸው እንጂ ምንም ችግር የለውም። ልጅ ከሆነ ከሌላም ያገኛል። ብርቅ ነው እንደ ይሄ እንኳን ሁለት ልጆች፣ ከዛ በላይ ሰው ትቶ እንትን ይላል አይደል? ጋይስ እንደዛ ነው እንግዲህ። ሱመያ ክላስ አትፈልገውም። ይሄ አሁን እኮ ተናግራለች እንደማትፈልገው ከሰባት ዓመት በኋላ እኔም አገባለሁ አንተም ታገባለ። እንደዚህ አይነት ፕላን አውታ ነው ቁጭ ያለችው ማለት ነው ሱመያ። እና መቼም አታገባትም። እናያለን። አንተ ወንድ ነህ፣ ካገባ ስትለው ነበር ሰኢድ። እንደው አግባና ሳይኑነት ለመናገር ማለት ነው አግባና እንደው አሳየን

በሰላም አትኖርም፣ ትፈራታለች ሱማዬን። ስለምትፈራት ሱማዬ እራሱ አትለቃትም፣ ሲጀመር አትፋታትም። አንዴ ያን አንዴ ይሄን አንዴ እንደዚህ እያለች ታስፈራራታለች ሱማዬ። ሮዛ ደግሞ እንደው ነው ሀሳቧን የምትቀይረው። ስለዚህ መቼ ሴቶች ብዙ ናቸው፣ ያኪ ሰኢድ ፈላግ ፈለግ ጋር ግና እዛው አዳማ ውስጥ ማለት ነው እንደው ቆንጆ ባትሆን የምታስብ ሴት አርቃ ምታስብ ዲኗ የምታከብር አላህ የምታከብር አንተ የምታከብር ቁንጅና እኮ ተበጥብጦ አይጠጣውም፣ ጋይስ የምነካቸው እና እንደዛ ሞልቶ አልመችስ አለ ብታገባ አሪፍ ነው። ሮዛንም ትተው ማለት ነው። የእሷም እንግዲህ እሷም ሌላ ትፈልግ። የአሁን ዘመን መቼ ሴቶች ነው ለአግባ አግባኝ የምትለው? አፋወታ ስሚላ እና ጋይስ እንደዛ ነው የዛሬ ቪዲዮ ሰኢድም በጣም ተናዷል። እውነት ለመናገር ማለት ነው በሱማ እያመልስ አይን ሁላ ብር ብላለች ስጀመር እና ሮዛም እያለ ላቃቀሰች ነው። ማልቀሷ እንግዲህ የሱ አልቀሻ ደግሞ አያልቅም። ካላገባኝ ራሴን አጠፋለሁ፣ ከፎቅ ላይ ነው ራሴንም ወረውረው። ስለዚህ አንተ እኔም ማግባት ግብልኝ አንተ እኔ ሚስት ነው ስትለው ነበር። ሰው ግን ይወዳታል። ግን እውነት ለመናገር አቶ ነው ሲጀመር፣ ሮዛ ለሰኢድ አቶ ነው ፈሪ ናት። አቋም የላትም ያኔ ኦኔ የላትም ማንተ ምትልበት። ስለዚህ አንዱ መጥቶ የሆነ ነገር ሹክ በረግበት ኸላስ ወዲያው ነው ሀሳቡን የምትቀይሩ። አግብቷት ራሱ ቤት ቢያስገባት ማለት ነው እንትና ሮዛ አኪድ ትቀየራለች። እንደዛ ነው ምናችሁ ጋይስ እንደ ሰብስክራይብ ማረጋችሁን አትስሩ አትርሱ፣ ውዶች ላይክ አድርጉልኝ እና አበረታት ነው የምላችሁ። በተረፈ ይሄን ይመስላል። ሱመያ መንቢያ ያለች ልጆችህን አላሳይም እኔም አልመጣም። ስለዚህ አንተም አታገባትም ምንም አታመጣትም ተባብለዋል። ሱመያ እንግዲህ የሰኢድ ፍቅር በቃ አልቆላታል። እና ሌላ አገባ አለው። ከሰባት ዓመት በኋላ ሌላ ነው ማገባው እንጂ ወደ አንተ አልመለስም።